እዝነትን፣ አንድነትን፣ መተሳሰብን የሚያሳዩ የተለያዩ የኢፍጣር መርሃ ግብሮች እየተከናወኑ ይገኛሉ። አዎ፣ ደግሞ እንግዲህ ዛሬ የአዲስ አበባ ከተማ አስተዳደር ለእምነቱ ተከታይ ለሆኑ አቅመ ደካሞች ይህንን የኢፍጣር መርሃግብር አከናውኗል። በስፍራው የሚገኘው ባልደረባችን ጀማል አህመድ መስመር ላይ ይገኛል። ጀማል፣ እንዴት አምሽታል? የነበረውን መርሃግብር ብትነግረን። አመሰግናለሁ ሰወዶና መታገስ ቀደም ሲል እናንተም እንዳነሳችሁት በመግቢያችሁ፣ መድናችን አዲስ አበባን ጨምሮ በሌሎች የክልል ከተሞችም እንዲህ አይነት የአብሮነት፣ የወንድማማችነት፣ የመተዛዘን መልእክቶች ያላቸው የኢፍጣር ዝግጅቶች በየአመቱ ሲከናወኑ እንደነበር ይታወሳል። የዘንድሮ ረመዳንም ከገባ ጀምሮ እንዲህ አይነት ዝግጅቶች በተለይም በከተማችን በስፋት እየተከናወኑ ነው የሚገኙት ማለት ነው። ዛሬ እኔ በምገኝበት በዚህ በአድዋ መታሰቢያ ሙዚየም የከተማ አስተዳደሩ፣ የአዲስ አበባ ከተማ አስተዳደር ማለት ነው፣ ከሁሉም ክፍለ ከተሞች ለተውጣጡ አቅመ ደካማ ሙስሊም የእምነቱ ተከታዮች የኢፍጣር መርሃ ግብር አከናውኗል። የከተማ አስተዳደሩ በእርግጥ እንዲህ አይነት ዝግጅቶችን ሲያከናውን የዘንድሮው ለብቻ አይደለም፣ ወይም ይሄ ብቻ አይደለም ማለት ነው። ከዚህ ቀደም ባለፉት አመታት እንዲህ አይነት ዝግጅቶችን ለሙስሊሙ ወገኖች፣ ለሙስሊሙ ማህበረሰብ ሲያዘ ሲያዘጋጅና ሲያስፈጥር ቆይቷል ማለት ነው። ዛሬ እንግዲህ ከተለያዩ ክፍለ ከተሞች የተውጣጡ አቅመ ደካማ ሙስሊም የማህበረሰቡ አካላት ማለት ነው በዚህ በአድዋ መታሰቢያ ሙዚየም ተገኝተው ይህንኑ የኢፍጣር ስነ ስርዓት መታደም ችለዋል ማለት ነው። እንግዲህ በፕሮግራሙ በዚህ በኢፍጣር ፕሮግራሙ ላይ እንግዲህ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበበን ጨምሮ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎችም ተገኝተው ነበረ። በተለይ ከንቲባዋ ተገኝተው ባደረጉት ንግግር እንዲህ አይነት የአብሮነት የወንድማማችነት መንፈስ ያላቸው ዝግጅቶች አብሮነትን ከማጉለታቸው የሚያጎሉ እሴቶች እንደመሆናቸው ተጠናክረው ሊቀጥሉ እንደሚገባ ነው ያመላከቱት። ከህዝበ ሙስሊሙ ከከተማዋ ነዋሪዎች ጋር እንዲህ አይነት ዝግጅቶች ላይ በመታደማቸውም ደስተኛ መሆናቸውን አንስተዋል። ዛሬም ዝቅተኛ ገቢ ካላቸው የማህበረሰቡ አካላት ጋር በማፍጠራቸው የተሰማቸውን ደስታ ገልጸዋል። እንግዲህ ኢፍጣር ስነ ስርዓቱ ጎን ለጎን ያነሱት ሀሳብ ምንድን ነው? ወሩ ረመዳን ከገባ ጀምሮ በሁሉም ክፍለ ከተሞች በሚገኙ የምገባ ማዕከላት ወሩ ሙሉ የፍጣር ስነ ስርዓት እየተከናወነ እንደሆነ፣ ዛሬም የዚሁ አንድ አካል የሆነው የፍጣር ስነ ስርዓት መዘጋጀቱን እና መከናወኑን ሲያነሱ ነበር ማለት ነው። ከአፍጥር ስነ ስርዓቱ በተጨማሪም በዚህ በኢፍጣር ስነ ስርዓቱ ላይ ለተገኙ አቅመ ደካማ ወይም ደግሞ በገቢ አነስተኛ ለሆኑ የማህበረሰብ አካል ሙስሊም የእምነቱ ተከታዮች ማለት ነው፣ አነስተኛ መጠንም ያለው ቢሆን የማዕድ ማጋራት ፕሮግራም ተከናውኗል ማለት ነው። እንዲህ አይነት ዝግጅቶች እንግዲህ በረመዳን ተጠናክረው እንደቀጠሉ ይታወቃል። በተለይ በዚህ ወር ደግሞ እነዚህን ስንታዘብ ነበረ በሚቀጥሉት አስር ቀናት ደግሞ እነዚህ ነገሮች ተጠናክረው ይቀጥላሉ ተብሎ ነው የሚጠበቀው። የኢፍጣር ስነ ስርዓቱን በተመለከተ በእኔ በኩል ያለው መረጃ ይህን ይመስላል። ሶዶና መታገስ ወደ እናንተ